አንዳንዴ በህይወታችን ላይ ተስፋ ስንቆርጥ ማለት ነው፣ ሁሉም ነገር እንተዋለን። ገባችሁ አይደ? የምርን እኮ ነው። ሰው ወይም ሲላችሁ የማትሰሙት ነገር ይኖራችኋል። እከሌ እንደዚህ ያለች ማለት በቃ የሆነ በበኬፉ መንገድ ሊታስቡት ይችላል። ዛሬ ማለት ነው በሳቅ የምትፈርሶት ነገር በሳቅ ማለት ነው በሳቅ ሞቼ። እውነት ያን እቺ ልጅ እንደዚህ ነገር ታደርጋለ ወይ እንደዚህ ትሆናለ ወይ ብላችሁ የማታስቡትን ሰው የዥ መጠቼ ያላቸው አሉ ትላላቸው። ዛሬ እንኳን የወላቸው ከጠዋት ጀምሬ የሰራው ቢዶዎች ላይ ራሱ እኔ ምንም አልሳቁም። ዛሬ ሳቁን ጨርሼ ነው ቢዶ እየሰራ ያሉት። ክርስቶስን እኔ በኢየሱስም ሰው እንደዚህ ይቀይራል እንዴ? አያችሁት። በህይወታችሁ ላይ ማለት ስትመኙ የእናንተ ነገ ወይም የእናንተ ይሆናል ወይ ነገ ይሆነኛል ብላችሁ የምታስቡት ነገርን ተመኙ። የማይሆን ነገር ተስባው ሌላ ሰውጋ ጋር የጣለ ሰው ጋር ተስባ ባታደርጉ ባይነኝ ገባችሁ ሄደ። አሁን ላይ ቡራና ሄሚ አንድ ላይ ነው። ብዙ ሰዎች ብዙ አፍቃሪዎችም ተስፋ ቆርጦ ይገኛሉ። እና እቺ ልጅ ማለት ነው እና ያው መግቢያ ላይ ያስቀመጥኩት ልጅ እና ምንድን ነው ምን ትላለች? ቀስ በይ ኮንትራት ነው እንዲ አለች። በቃ ሰላቸኛ አለች። ልጅቷ ምንድን ነው በቃ ሰላቸኛ አለችው። እሷ ቡራውን ትወዳለች። ገባችሁ ሄደ። ቡራ በጣም ነው የምትወደው እና ያው ብሩ ግን በጣም ብዙ ቲክቶክ ላይ የሚወዱ ልጆች አሉ ሴቶች ማለት ነው እና ተስፋ ሴት ቆርጦ እንደዛ ነው አይደ እኔ ምን አልኩ መሰላችሁ ህይወታችሁ ላይ ታቃላችሁ ሰው ሲመክራችሁ ምክር ማስማት አለባችሁ ምን ብዬ ነበር ተው አታገኙም ተው ያ ሰው የእናንተ ሊሆን አይችልም ተው ተው ሊሆን አይችልም እያልኩ እናንተ ደግሞ አይ እንዴት ነው የማይሆነው? ሁለቱም ምክንያቱም የተገናኙት ለስራ ነው። እንዴት ነው የማይሆነው? ተስፋ አደጋለ ይቀጥላለ ትላለች። ከዛ ቀጠላች፣ ቪዲዮ ሰራች። ከሷ ውጭ ሰው ልም እያለች ቲክቶክ ላይ እየጨፈረችም ኖረች ልጅቷ ማለት ነው። ገባች ሄደ ሶ አሁን ላይ እንዳያችሁት ቡራና ሄሚ አንድ ቤት ላይ ነው መኖር የጀመሩት እና ተስፋ ቆረጡ ማለት ነው። እና ብዙዎችም ለመለየት የሚጥሩትን ሰዎች ብሮኬና ሄሚ ብሩክ እና ሄሚን ለመለየት የሚጥሩት ሰዎች ማለት ነው። አሁን ላይ ሁላችሁም ግን አንድ ቤት መኖር ከጀመሩ በኋላ ሄምን ብሩክንም ለመለየት የሚሮጡ ሰዎች ናቸው፣ አሁን ላይ ማለት ነው። ብሩክ አፍቃሪም ሄሚን የሚጠሩትም አንድ ላይ ሆነው ማለት ነው። ብሩክ እና ሄሚ አንድ ላይ ነው። በጣም የገረማኝ ነገር ብኖር ማለት ነው በነገራችን ላይ ልንገራችሁ፣ የሆነ ነገር የሚስቁትን ነገር ማለት ነው። ተይ አልኳት አልተውም አለች። ማሄድ ነው የሚፈልገ አለች። እሽ ሂጅበት አልኳት፣ ዝም አልኳት። አንዱ አሁን በነገራችን ላይ ጎደኛ ታውቃላችሁ፣ ኪፉ ጎደኛ ህይወታችሁ ላይ ሲኖር ኪፉ መንገድ ላይ ተስባ ታረጋላችሁ። ግን ተስባ ማድረግ ሰው ልጅ ተስባ ያደርግ ማይባልም ታረጋላችሁ፣ ግን አታገኙም የማታገኙበት ተስፋ ከመታደርጉ የምታገኙት ነገር ተስፋ ብታደርጉ ጥሩ ነው ብዬ አስባለሁ። እና አረታይ አሁን ላይ ምንድ ነው ኮንትራት ነው ወይ? ምክንያቱም እሱ ቤቱ ላይ ማለት ምንድ ነው አሁን አንድ ሰው የኔ ምኞት ወይ የኔ ሀሳብ ባይኖር ኖሮ አንድ ቤት ሊኖር አይችልም። ገባችሁ ወይ? እና እነሱ ደግሞ ወንድም ነው ይሄት አይደለም ብሩክና ሄሚ ማለት ነው። እንድታውቁ የምፈልገው ነገር አፍቃሪዎችም ምናችሁም ጠላትም ሆኖ ምንም አያገበኝም አይመለከተኝም ነገር ግን ተስፋ መቆረጣችሁ ደስ ብሎኛል አዎ እንደዛ ነገር እና ማለት አሁን ላይ ቲክቶክ ላይ ምን እየተፈጠረ እንዳለ ማለት እያወቃችሁ ሰዎች ቲክቶክ ማለት ኮሜንት ላይ ጻፉልኝ ነበር እውነት ምንድን ነው የተፈጠረ ያሉ ደስ ይላሉ እኮ ይሄ በዚህ መንገድ የሚቀጥሉት ከሆነ ደስ ይላል አዎ እንኳን በሰላም ጋር ሂቶች ጋር ተቀላቀላችሁ ልከም ዌልካም ብለናል እና ሰላም ሰላም፣ ውድና የተከበራችሁ ውድ ውድ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ በዛ። እኔ ደህና ነኝ። እንዴት ናችሁ ውዶች? ምርጥ ምርጥ ምርጥ በጣም የሚያስቅ ነገር ይዤ መጥቻለሁ። እግዚአብሔር በህይወታችሁ ላይ አንድም ቀን ሲቃችሁ በቃ አላቅም እኔ ሲቅ ያሉ ብላችሁ ማታስቡትን ነገር ነው ይዤ መጣ። ሳቁልኝ፣ እናት ሴት ሳቁ፣ ደስ ይለኛል እኔ በነገራችን ላይ እና ባይዘው ማለት ነው። እኔ አንድ ነገር አንድ ምክር እዚህ ጋር ልጣልላችሁ። በህይወታችሁ ላይ ተስፋ ስታረጉ መልካም ነገር ላይ ተስፋ አርጉ፣ ማገኛት የምትችሉ ነገር ላይ ኦኬ። እኔ እንጃ የሰው የሆነ ሰው ላይ ተስፋ እያረጋችሁ ቀን በቀን ማታ ሁሌ ማለት ነው ስለ እሱ እያሰባችሁ ከምትኖሩ የኔ የሆነኛል ብላችሁ የማታስቡት ሰው ካለ ተስፋ መድረግ ትችላላችሁ። ገባሸደ ነገይ ማግኘት ትችላላችሁ። ምክንያቱም አንድ ሰው አጠገቡ ላይ ሴት እያለች መቼ ነው አንቺ ሊፈልግሽ አይችልም። ሴት እኔ አሁን ለምሳሌ አንድ ወንድ የሚወደው አጠገቡ ላይ እያለ ሌላ ወንድ መቶ ወድሻለ፣ ብላኝ አንድ ሰው እኔ ሊቀበል አልችልም። ኦኬ እና ህይወታችሁ ላይ የሆነ ነገር ሲታደርጎ ቆም ብላችሁ አስቡበት። ኦኬ ማንም ሰው እኛ ምንም ስለ ስለ አረገን ስለ ወደን ስለ ስለምናፈቅን ሊሆን አይችልም። የፈቀደልን ብቻ ነው የሚሆነው። ምን አለች አንዷ ጋር ሲታወራ ሰው ሞትላለች፣ አይ አንቺ እና እኔ እኮ ባዶን ቀረን እኮ አለች። በባዶ እጅ ገባን አለች። አንዷ ደግሞ እንዴት በባዶ እጅ ገብ፣ እኔም እኮ ግራ ገብቶኛሉ እኮ አሁን ለምን እየተፈጠረ እንዳለ ራሱ ግራ ገባኛለች። ቡራና ሄሜን እኮ ከዛ ምን አለች መሰላችሁ አንዷ ደግሞ፣ አነ ወይኔ፣ ምን አለች መሰላችሁ ልንገራቸው እኔም እኮ አፍቅሬ ነበረ። እኔም እኮ ወድጄው ነበረ። እኔ ግን በህልሜ ራሱ በህልሜ ራሱ አላሰብኩም እሱ ሁለታችሁም አንድ ቤት ላይ ይኖራል ብዬ አለች። እሱም አዎ ባክሽ፣ እኔ ራሱ አስቤ ነበረ። አሁን ላይ ግን ያው እኔንም አንቺም ተስፋ እንቆርጥ እና ማፍቀሪም ይወቃል እና ምንድን ነው የምታስቢው አለች። በቃ ምን ምን አስባለሁ አንቺም የብሩክን የሄሜን ፎቶ አንድ ላይ አድርገሽ ቪዲዮ መለቀቅ መጀመር ነው። እኔም ሁለቱም አንድ አድርጌ ቪዲዮ መለቀቅ ጀምራለሁ አለች። ፎቶ ማለት ነው ያን ደግሞ ያው አዎ፣ እንደዚህ ነው የሚሻለው። ምክንያቱም አሁን እኔም አንቺም እናፈቅዳለን። እሱ ለምሳሌ ከሄሜጋ ቢለያይ ማን ነው ቢያገባው ቢያገባ ደስ ይላል? አለች። አንዷ ማለት ነው አንዷ ደግሞ እንደ ምን ችግር አለ? እኔም እኮ በጣም እኮ ነው የምወደው፣ አንቺም እኮ ትወጃለች ትላለች እና ትወዳላችሁ እንጂ ማገኛት እንዴት ነው? ሁለቱም ላገባ አይችልማ። እሱ አንድ ወንድ ነው፣ አንድ ወንድ ነው። እንዴት ነው ሁለት ዜ ላገባ የምችለው? አይሆንም። ከዛ ምን አለች? እኔንን ስለምትወዱኝ፣ እኔንን ስለምትወዱኝ እናንተ እኮ እኔን ምት ይወዱኛላችሁ እና እኔ እናሱ ብንጋባ እኮ ደስ አይልሽም? እንደ እኔ ማፈቅራለሁ፣ አለች አንዷ። አንተ ደግሞ እንደዚህ ከሆነ አንቺ የምታፈቅሪ ከሆነ እኔ የሚያፈቅርኩ አንቺ አገብተሽ ከማያች ከብሩክና ሄሚ አንድ ይሁኑ። አንቺ ሄሚና የብሩክ ፎቶ ፎስቺ፣ እኔ የብሩክና የሄሚ ፎቶ ፎስ ታሏለሁ። ሁለቱም አፍቃሪዎች ናቸው። ማን አፍቃሪ? የቡራ አፍቃሪ ይሁን ማለት ነው። ጋባችሁ ተስባ ቆረጡ ማለት ነው። በቃ ታቃላችሁ። በቃ ህይወታችሁ ላይ ተስባ የሚያስቆርጥ ነገር ይኖራል። መታወቅ አለባችሁ። የሰው ነገር የኔ ነው አትበሉ አትበሉ ብያችኋል። እናንተ ግን አንሰማላችሁ። እና ከዛ ምን አለች? በቃ አዎ እንደዛ ነው የሚሻለው። እኔም አፍቅሬ አንቺም አፍቅሬ እስ ምክንያቱም ባገኝ ራሱ አንቺም እኔም እንጣላለን። ስለዚህ ከዚ ሁሉ ከዚ ችግሩ ሁለቱም አሁን አንድ ላይ መኖር ጀምሯል እና እኔም አንቺም እንስማማ። ምን እናርግ? አንቺም የሱንማ የሱ ሁለቱም ፎቶ ፎስቺ። ከዚ በኋላ ፎቶአችን ከሱ ጋር ማቀናበሪ እናቆማለን እና እሱም እሷ አንድ ላይ በቃ እንደዛ ነው እንጂ የእሷን ፎቶ ደሞ እንደ እሄድ ፎቶ አቀናብረን እንለቃለን። እንደ እሄድ ማለት ነው እኔና እሷ እንደ እሄድ ሴቶች ማለት ነው እንደዚህ ያሉ ያሰማው። ከዛ እኔም ደሞ ደረስኩባችሁ ትላላችሁ። ምን አለች መሰለሽ? ወይ እኔ አንቺ ልጅ ግን ድሮ እኮ መክረሽኝ ነበረ አለችኝ። ምንድነው አልኳት። እኮ ብሮክን ሲያፈቅር ታይ ብይል ብለሽኝ ነበረ፣ ያን ኩባን ያንቺ ምክር ብሰማ ኖሮ እንኳን ዛሬ እዚ እንደዚህ አልሆንም ነበር። አሁን ላይ ኮ ተስፋ ቆረጥኩት አለች። እኔ ኮ ተስፋ ቁረጭ ብዬሽ ነበር አልኳት። ከዚ ተስፋ ቁረጭ ብዬሽ ነበር፣ አንቺ ግን ተስፋ አልቆርጥም እኔ እሱን አገኛለሁ እያልሽ ነበር እኔ መቼም መቼም እንደማይለያዩ ሄዶ ሄዶ ባልና ሚስት እንደሚሆኑ ልጅ እንደሚወልዱ ተስባ እያረኩ ነው የሚኖረው አልኳት። እሷም ደግሞ ያ ነገር ደግሞ በህልምም አይሆንም አለችኝ። ከዛ ካልሆን ልጅ በቃ ሂጅበት ነው የምናገባኝ ብዬ ታውኳት። እያቀናበራች የኔ ፍቅር እያለች አንድ ቀን ቲክቶክ ላይ ያገኘኛል ያወረኛል ብላ ተስባ እያረጋች ነበር ብላ ብላ ብላ እያየች እያየች እያየች እያየች ፎቶንም የሱንም ፎቶ ቆርጣ ነው የምትለቀው። ብሮክና ሄሚ ፎቶ ሁለቱም አብሮ ሆኖ ሲነሱ እራሱ የብሮክን ቆርጣ ፎቶ ቪዲዮ ትለቃለች። እንደዚህ ሆነች ኖራች ኖራች፣ እሱም አንዴን ቀንም ሀይ ብሎ አላወራት ምናምን። ከዛ አንድ ቀን በቃ ተስባ ቆረጣች። ተስባ ቆርጣ በቃ ይህን ታውቃላችሁ። ተስባ የቆረጠችውም ከትላንት ወዴ ነው። ከትናንት ወዲህ መጀመሪያ ላይ ትናንት ወዲህ የቆረጠችው ከታረቁ በኋላ ነው። ብሮኪና የሚ ባለፈው ተለያይቴናል ብሎ ይነገራሉ። ተለያይቴናል ብሎ የነገረው ጊዜ እርስ በራሳቸው እኔ ከዚህ በኋላ እኔ ነው የሚወስደው አለች አለች አንዷ አንዷ ደግሞ አረባክሽ እኔም እኔም እኮ በጣም ነው የሚያፈቅረው እሱን፣ እንዴት ነው የሚታወ ትላለች። አንዷ ደግሞ እንዴ እኔም እኮ አፈቅራለሁ ትላለች። ሁለቱም ማጣላት ከዛ ማደባደብ ጀመሩ። ተደባደቦ ሳይታረቁም ከዛ እነሱ እንደተደባደቡም እዚህ ጋር በቃ ሁለቱም ጎደኝነትም ቀራ። ሁለት ሴቶች እኮ ብሮክ ላይ ማለት ነው። አሁን ላይ እየተደባደቡ የነበሩት ማለት ሁለቱም ይወዳሉ፣ እሱ ብሩክ ማለት ነው። ከዛ በቃ እነሱ የኔ ይላሉ፣ በቃ ኮሜንት ላይ በየቦታ ሁሉ፣ በቃ በአካል ሲገናኙ እራሱ ይደባደባሉ ማለት ነው። ገባችሁ አይደ? ከዛ ምን አለች መሰላችሁ፣ በቃ ታረቁ። ገባችሁ አንድ ቀን ሳያድር ታረቁና ሁለቱም ገና ሁለቱም ልጆች በቃ ጋስት ላይ ሆኖ ሲያወራ እኔ ደረስኩባቸው እኔን አስገቡኝ ከዛ አገባውና አወራው እኔ እዚህ ጋር አምጥቼ ሊለጥፍ ይችላሉ ምክንያቱም ምስጢር ላውጣን ብዬ ነው ከዛ ከዛም በኋላ በቃ እኔና እሷም ተጣልተናል የተጣለ ነው። በብሩክ ምክንያት ነው ብሩክን የኔ እያለ እኔም የኔ እያል እሷም የኔ ነው እያለች ነው የተጣለ ነው አለች። እኔ ደግሞ አስተረቅኳቸው። በቃ ከዚህ በኋላ አትጣሉ ብሩክ ይሄሚ ነው ብዬ ነገርኳት። ከዛ እሺ ብላ ሁለቱም ታረቁ አንድ ሆኑ። ብሩክም ሄሚ ታረቁ አንድ ሆኑ። እንዲሁም ብሎ ብሎ አንድ ቤት መኖር ጀመሩ ማለት ነው። በቃ ልጆቹ በይምባ በቃ ሆድም በቃ አልቻሉም በቃ ቤት ገቡም ማለት ነው። በነጻ ማለት ነው በነፃ ያለ ዋጋ ማለት ነው። ከዛ እኔ አሁን እዚህ ጋር ምጣል ማረጋችሁ ምክር ቢኖር የሰው ባል ላይ እጅ አታናሱ፣ ማታገኙትን ነገር አትማኙ እያልኳቸው ነው። ኦኬ የኔ ምክር ይሄ ነው። እና አሁን ላይ እነሱም ወደ ራሳቸው ተማልሶ ቪዲዮ እየለቁ ይገኛሉ። አንድ ጎደኛም ደግሞ እየለቀቀችው ቪዲዮ ለመታ እንዴት አረጋ ግን ጂ ምን ምን ተገኝቶ ነው እንደዚህ የምትሆኑት እያለ እኔ አሁን ላይ ቲክቶክ ላይ እየተፈጠረ ያለው ነገሮች ይግራ እየገባኝ ነው። ምን ተፈጥሮ ነው ግን እንደዚህ እየሆናችሁ ያላችሁ? ተው እንጂ ውዶች፣ የልባችሁን ቶሎ ብላችሁ እንዳትሰጡ ለእነዚህ ልጆች፣ አውቆኖ ማለት ነው ኦኬ። እና አውሮ ከነሄሚ አንድ አንድ ላይ መኖር ጀምረዋል። ተስፋ መቆረጥም ጥሩ ነው። የሰው ባል ከምትመኙ የእናንተ የናንተ ባል የሚወዳችሁ፣ የማከብራችሁ፣ ለናንተ የሚያዝንላችሁ ባል እግዚአብሔር ይስጣችሁ። አሜን ይስጣችሁ። አዎ እና ከኛ በላይ ከራሳችን በላይ የሚያስብ ወንድ መኖር ጥሩ ነው። ኦኬ፣ የሰውን ባል ማማኘት ምንም ጥቅም አለ ብዬ አላስብምስ። ኦኬ ሶ የናንተ የሚወዳችሁ የሚያከብርላችሁ ወንድ ይስጣችሁ። የሰውን ባል አትማኙ፣ የሰውን ነገር አትዩ። እና ወዳችሁ አደው ውዶች፣ ይሄን ሀሳቡ ይሄን ይመስላል። በጣም የሚያስቅ ነገር ነው። ቪዲዮን ግን ጨርሳችሁ ሲሙ በፈጠራችሁ። በእውነቱ በጣም ነው የሚገርም ነገር ነው የነገርኳችሁ እና ነገር በጣም እና በጣም ደስ ይላል እና ያው እንደዛ ሰው ልጅ ተስፋ ሲቆርጥ የማማያጋይ ነገር የሰው ነገር ላይ ተስፋ እያደረገ ከሚኖር የሰውን ነገር ይሁን እንደሆነ አውቆ ተስፋ መቆረጡ ደስ ይላል፣ አይደል? ያ በጣም ነው ኮን ደስ የሚለውና እና ወዳቸው ያለው በጣም ነው ማከብራችሁ። መልካም ቀን ይሁን እላችሁ ወዶቼ። ቤቴን ሰብስክራይብ ማድረግ ቪዲዮን ላይክ ማድረግ ግን እንዳይረሳውናት። እና እንደዚ እንደዚ ትኩስ ትኩስ መረጃም ጥችላችሁ ነግራችኋለሁ። አሉላችሁ፣ እኔ ምላት ይሂታችሁ ማለት ነው፣ ጀግናችሁ ማለት ነው፣ ቀብራራችሁ ማለት ነው። ሶ፣ ወዳችኋለሁ። በይ መልካም ቀን ይሁንላችሁ የኔ ውዴዎች። በይ በይ በይ በይ